ኬልታ አንድ ነገር ላስቸግር፣ አማርኛ ጽሁፍ ትንሽ ያስቸግራል። ከሌላ ሰው መቶ ነው። እኔ አንብብህን ወንድሜ ልኮ ነው ደብዳቤ ምንድነው? ደብዳቤ ልኮ ነው እንዳነብ ነው። አንተ ሰላም ኤርሚያስ፣ እንዴት ነው? እሺ፣ የወሰድከውን አንድ ሚሊዮን ብር ሰዎች አውቀዋል፣ ካለህበት ስለመጡ አለውና ሩጥ። አንድ ወንድሜ ወንድሜ፣ አረ ብር አይደለም። ጋ ካሜራ አለ፣ የቲክቶክ ቪዲዮ እየሰራለች። ቦርሳው ምንም የለውም ወንድሜ። ይቅርታ አማርኛ እችላለሁ። እናመሰግናለን። ሊበላ አንድ ሚሊዮን ብር አይደላሽ